ውድና እየተከበራችሁ የቻናላችን ቤተሰቦች እንደምን ቆያችሁልኝ? ዛሬም በአዲስ ነገር ተመልሼ እመጥቻለሁ። ብዙዎች የጠየቃችሁትን ስልኬ ማስታወቂያ እየመጣብኝ ነው፣ እንዴት ይህን ማስታወቂያ ማስቆም እችላለሁ እያላችሁ ብዙዎች እየጠየቃችሁ ነው። በቴሌግራም በቲክቶክም የጻፋችሁልኝ ያላችሁ። ስለዚህ እንግዲህ ይህን ነገር ለማድረግ በመጀመሪያ ወደ ሴቲንግ ውስጥ እንገባለን። ሴቲንግ ውስጥ ከገባ በኋላ ከነዚህ ሴቲንጎች ውስጥ ሞር ኮኔክሽን ሚና አለ። ይህ ነገር በኢንፊኒክስም በቴክኖም በሳምሰንግም አለ። አንድ አይነት ስቴፕ ነው። በደንብ ተከታተሉኝ። እንግዲህ ሞር ኮኔክሽን የሚለው እኔ ጋር ሆስፖት ቴዘሪንግ ከሚለው ስራ አለ። ሞር ኮኔክሽን የሚለው እነካለው ዘን ከዛ ውስጥ ፕራይቬት ዲኤንኤስ ሚላለ ማለት ነው። ፕራይቬት ዲኤንኤስ እዛ ጋር ነው ገብተን ሴቲንጉን የምናስተካክለው። እንግዲህ ከቪፒኤን ስር ፕራይቬት ዲኤንኤስ አለ፣ እሱን ክሊክ አደረገዋለሁ። ሶ በመቀጠል አውቶማቲክ ላይ ነው የምናገኘው የምናረገው እኛ ደግሞ ወደ ፕራይቬት ዲኤንኤስን ቀይረዋለን ለማለት ነው። ዲፎልቱ አውቶማቲክ ላይ ነው የሚሆነው፣ እኛ ወደ ፕራይቬት ዲኤንኤስ ቀይረን ይህንን እናስገባለን ማለት ነው። ዲኤንኤስ እንልና ዶት ካልን በኋላ ኤዲ ጋርድ dns.adguard ብለን እንጽፋለን። ዘንድ ሴፍ እንለዋለን ማለት ነው። ሴፍ ካለ በኋላ ኮድ ናዎት ኮኔክት ካለን ቀጥታ ስልካችን ወይ ከዳታ ጋር ወይ ከዋይፋ ጋር ኮኔክት እናደርገዋለን ማለት ነው። ሶ ከዋይፋ ጋር ኮኔክት አደርግ ነው ይህ ነገር ኮድ ናዎት ኮኔክት የሚለው አይመጣብንም ማለት ነው። ስለዚህ እንግዲህ ስልኬ ከዋይፋ ጋር ኮኔክት አድርግ ያለው እንደምታዩት ኮኔክት ሲሆን የራሱን ዲኤንኤስ ኤዲ ጋርድ ብሎ እንግዲህ ያሳየኛል ማለት ነው። እናንተ እንዳልኳችሁ አውቶማቲክ ላይ ነው የምታገኙት። ቀጥታ ያንን ወደ ፕራይቬት ዲኤንኤስ በማድረግ እንግዲህ ስልኩ ኮኔክት እንዲያረግ ታደርጉታላችሁ። ከዚህ በኋላ ማስታወቂያ የሚባል ነገር ስልካችሁ ላይ አመጣ ማለት ነው። ይህ ቪዲዮ ለብዙዎች ይጠቅማል። ላይክ አድርጉ፣ ሼር አድርጉ። ያልገባችሁ ነገር ካለ ኮመንት ላይ ጻፉልን። ሁላችሁም በዚህ አይነት መንገድ ስልካችሁ ማስተካከል ትችላላችሁ። ይመቻችሁ።